በጥፊ ብላኝ መታኝ ያለች እያለቻት ነው። ወርውራ በጥፊ መታች። ሰርቼ ሰርቼ ጭራሽ ብላ ብላ ሳርጥ ትረጋለችኝ እያለች ነው። እና ከዛም ብላ ስምንት ወር ላይ ሰርታለች። የዛ ስምንት ወር ቆይታለች መሰለኝ እያለቻት ነው። ትዕግስቴ አልቋል። ይሸኙ እንድሸኙ ይፈልጋሉ እያለቻት ነው።

መዳማ አይደለችም መክተቧ ልጅቷ ልጅቷ ከደውላ ነው። ልጅልጅቷ መስራት ትፈልጋለች የመዳም ልጅ ናት መሰለችኝ። ልጅ ልጅቷ መስራት ነው የምትፈልገው። መቼዋ የማዳም ልጅ ናት፣ በኦሮምኛ የምትነጋገረ መክተቧ ናት። ሰብር አድርግ መክተቧ አይመክተብ ነች። መቼዋ የማዳም ልጅ ናት። አልሰማህትም እኔ አንቺን አላውቅም የማውቀው ማዳምን ነው ስትላት፣ እኔ የማዳም ልጅ ነኝ፣ የኔን ገንዘብ ነው የምትከፍልሽ አለች።

አመድ የተደፋ ማዲን ባህር ላይ ሄጅና ጠረጊ ትላለች። እንዴት አድርጌ ነው ይሄን የማድርገው? ደግሞ ሁለተኛ ሰራተኛ አለች፣ ይሄን ሁሉ የምታሰራ እኔን ነው የምታሰራኝ ያለች። ይሄኛውን እንግዲህ ተላከልኝ ነው፣ ይሄን በደንብ ተወርግምልኝ

ፈረቻ ያለሁኝ ድረሱልኝ ያለች ነው። ማንም ሰው መብት የሰጠኝ ሰው የለም። ያለውበት ሩቅ ነው። ውሃ መሀል ነው ያለውትኝ። ያለውበት በቦቱ ነው የመጣት ያለች ሽንት ቤት ውስጥ ዘግቼ ተደብቄ ሽንት ቤት ውስጥ ቁጭ ብ ያለው ሙቀት እየገደለኝ ነው። የቢሮ ምንም አይነት መብት ሊሰጡኝ አልቻሉም። እስካሁን ማንም እየደረሰልኝ አይደለም። ለህይወቴ ሰግቻ ያለው እና ሽንት ቤት ዘግቼ ቁጭ ያለው እባካችሁ፣ መብት የመብት ያላችሁ ሰዎች ድረሱልኝ። ያለች ነው

የቢሮ ሰውየውም ምንም አይነት መፍት አይሰጣትም። ስልክም እያነሳ አይደለም። ከእሱ ጋር በፊት የምታወራ ነገሮች ሙሉ መረጃ አላት። በሴትዮዋም በኩል ያለው ነገር ሙሉ መረጃ አላት። ካልሆነ ደግሞ ወደ ሀገር መልሱኝ ብያቸው ያመጣነች ብር መልሽ ብሎኛል፣ እና ለህይወቴ ፈርቻለሁ፣ እባካቸው ድረሱልኝ ነው የምትለው። እና ይቺ ልጅት እንዳለች አላውቅም። እኔ እንግዲህ ሰዎች እስቲ እንዲገቡ አድርጋቸው።